ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሂባ ቲዩብ ቤተሰቦች እንዴት ቆያችሁለ? ይህ ሂባ ቲዩብ ነው። የሂባ ቲዩብ ቻናልም ብዙዎቻችሁ ታኩታላችሁ። ለበርካታ ጊዜያት የተለያዩ አዝናኛ አስተማሪ ፕሮግራሞችን ወደ እናንተ በማድረስ ረጅም ጊዜያትን ከናንተ ጋር ቆይታ አድርገናል። ባለፉት ስድስት ዓመታት እንግዲህ ወደ እናንተ ስንደርስ ዛሬ ላይ መቶ ሃያ ሺህ ቤተሰቦችን ወይም ሰብስክራይበሮችን ማፍራት ይችለናል። እንግዲህ በየጊዜው አንዴ ሄድ መጣ ቆም መሄድ መጣ እያልን በእንደዚህ አይነት መልኩ ከእናንተ ጋር እየቀጠን ነው። አሁንም እንግዲህ ዛሬ የመጣሁት ሂባ ፖድካስት እና በአዳዲስ የመዝናኛ ፕሮግራሞች ወደ እናንተ ለመምጣት ዝግጅታችንን ጨርሰን እነሆ ከፊታችሁ መተናል። ለዚህም ደግሞ እስካሁን ቤተሰብ የሆናችሁ ቤተሰብነታችሁን በማጠናከር ላይክ በማድረግ ኮመንት በመስጠት ሀሳብ አስተያየቶቻችሁን በማድረስ ቤተሰባችን እንድትሆኑ ዳግም ጥሪያችንን እናቀርባለን። ሂባ ቲዩብ በአዲስ መልክ ወደ እናንተ መጥቷል። አብራችሁን ሆኑ።